ሰላም ጤና ይስጥልኝ። ኮሜዲያን ደምሴ ፈቃዱ ይባላለሁ። የፍቅር ኢትዮጵያ በጎ አድራጎት ማህበር በጎ ፈቃደኛ አምባሳደር ነኝ። ጤና ይስጥልኝ። ምህረት ንጉሴ ነው የምባለው። በፍቅር ኢትዮጵያ የአእምሮ እድገት ውስንነት ያለባቸው ብሔራዊ ማህበር የማህበሩ ፕሬዚዳንት ነኝ። ቅዱስ አበበ ይባላለሁ። የፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ወጣት ነኝ። ሰኔን ለፍቅር ኢትዮጵያ ከኢትዮ ቴሌኮም ጋር ረጅም የሆነ ጉዞ እየተጓዝን ያለነው፣ ብዙ ድጋፍ ተደርጎልናል እስከዛሬ። በዚህ ወር ደግሞ ሰኔን ለፍቅር ኢትዮጵያ አዕምሮ እድገት ውስንነት ያለባቸው ብሔራዊ ማህበር በሚል መርህ ድጋፍ ሊያደርግልን ከጎናችን ቆሟል። ስለዚህ ሁላችሁም የፍቅር ኢትዮጵያ ቤተሰቦችና ወዳጆች ከእናንተ የሚጠበቀው የኢትዮ ቴሌኮም የማህበራዊ ትስስር ገጾችን ፎሎ፣ ሰብስክራይብ፣ ሼር በማድረግ ብቻ በዚህ ወር እርስዎ ባደረጉ ቁጥር ለፍቅር ኢትዮጵያ ድጋፍ ይደረጋል። ይሄንን ሲያደርግ ማንም ሰው ክፍያ አይጠየቅም፣ አይወሰድበትም። አንድ ደቂቃ ባልፈጀ ጊዜ ውስጥ የኢትዮ ቴሌኮም የማኅበራዊ ትስስር ገጾችን ፎሎ እና ሰብስክራይብ ካደረጉ 30 ብር፣ ሼር ካደረጉ ደግሞ 10 ብር ኢትዮ ቴሌኮም ለፍቅር ኢትዮጵያ ድጋፍ ያደርጋል። ሰኔ ለፍቅር ኢትዮጵያ ኢትዮ ቴሌኮም